ታቅፊኝ ምሳሌይ፣ ነይ ቀፊኝ። ነይ ፀረ ነሽ እራሱን ናፍቆኛል። እንግዲህ ምግቡን ታይ ነው። ነይ እና አሁን ለምን አባትሽን ለጠፋን ይነግርሻለሁ። ምሳሌይ፣ አይ ውሸት እሸታቸው ነው። አሁን ነይ ቀፊኝና እኔ ሁሉንም ነገር እነግርሻለሁ። መሀሌት እንዳሰበችው ምሳሌን ሲጣ አድርጋ ያዘቻት። ታስራ ባለችበት ምሳሌ ወደ ክፍል ስትገባ አንገቷን ይዛ ሲጣደረገቻት ቅድስትን ካልፈታሸኝ እዚሁ ሲጣርጌ ነው የምገላት፣ ወይም ነይና ገመዱን ፈተሽ እኔ ልውጣ፣ ከዚህ ዞር በይ በማለት እንግዲህ በምሳሌ እየተደራደረች ትገኛለች። መሀሌት ያሰበችውን ለማሳካት አሁንም እግሯ እንኳን ታስሮ አርፋ እየተቀመጠች አይደለም። መድብል እንግዲህ ዝናን ሄዶ አፋጦታል። ወንድሜን የት ነው ያረከው? ወንድሜ የት እንዳለ አንተ ስለምታውቅ እንድታመጣ እፈልጋለሁ። አለበለዚያ ግን እንጋደላለን በማለት ከዝና ጋር ፍጥጫ ጀምሯል። መልብል ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ አበረታቱኝ ለማለት እወዳለሁ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንደተመለከታችሁት ቅድስት እንግዲህ እየጮኸች ትገኛለች። እባክሽ እትዬ፣ እንደ እሷ አታርጊ፣ ልቀቂያት ትገኛለች። ላይ ትገኛለች። መሀሌት የምሳሌን አንገት ሴት አድርጋ ይዛ እየተደራደረችባት ነው ያለችው። ይሄንን የታሰርኩበትን ገመድ በጥስ ከዚህ በር ለቀሽ ዞር በይ አለበለዚያ ግን እዚሁ ሲጣርጌ ነው የምገላት እያለች በተራዋ መሀሌት ማስፈራራት ጀምራለች። ይሄ በጣም ከባድ ነገር ነው መሀሌት እንግዲህ መድብል ቤት ውስጥ አስሮ እሱ ደግሞ ዝናን ለመያዝ ሄዶ ነበረ መሀሌት ምሳሌ ወደ ውስጥ ስትገባ ወደ ክፍል ማን ነው የሚጮኸው ምንድን ነው የሚጮኸው እዚህ ማን ያለው እያለች ቅድስትን በተደጋጋሚ እየጠየቀቻት ነበር። ቅድስት ረ ማንም እዚህ የለም፣ ደክሞኛል፣ ባክሽን እንተኛ ጆሮሽ ይሆናል ብላት እንግዲህ ቅድስት የእማዬን ድምጽ ሰማሁ እያለች ነበረ። ምሳሌ ጆሮሽ ነው፣ እንተኛ፣ እኔ አሁን ደክሞኛል ብላ እንግዲህ ቅድስት እና ምሳሌ ተቃቅፈው ተኝተው ባሉበት ቅድስት ቀድማ እንቅልፍ ይወስዳታል። ምሳሌ ደግሞ አልተኛችም ነበረ። ቅድስት ከተኛች በኋላ እዛው ፊቷን እያሻሸቻት ጆሮዋን ብትነካት አፍንጫዋን ብትነካትም ቅድስት የምትነቃ አይነት ነገር አይደለም። በዚህ መሀል ነው እንግዲህ መሀሌት ቅድስት ተረባካችሁ፣ ፍቱኝ ረ፣ ቅድስት በናተች ፍችኝ እያለች እየጮች ባለችበት ምሳሌ እንግዲህ ቀጥታ መሀሌት ወደ ታሰረችበት ክፍል ሄዳለኝ። መሀሌት እየታሰረችበት ክፍል ስትሄድ እንግዲህ ይገናኛሉ ማለት ነው። ምሳሌ ስታይ መሀሌት እንግዲህ፣ ምሳሌ አልናፈኩሽም ወይ ደህና ነሽ ወይ ነይና ቀፊኝ፣ እያለች እንግዲህ በተረጋጋ ድምጽ እያወራቻን ነበረ። ምሳሌን እንግዲህ መሀሌት በጣም ነው የምትጠላት። ፊት ለፊቷ እንኳ ስታያት ሄጂ ከዚህ አንቺ ድመት፣ ቆይ ትሞቻለሽ፣ አንቺን ማገልሻለሁ፣ ምን ትሰሪያለሽ ከዚህ እያለች ብዙን ጊዜ ታሰቃያት ነበረ። በፊት ከነ ብሩክ ጋር ባለ ጊዜ ወይ ደግሞ ብሩክን ሳትፈጣው ከብሩክ ቤት ሳትወጣ በነበረችበት ሰዓት በጣም ነበረ የምታሰቃያት። ግን የልጅ ነገር ያው ረስታ ምሳሌ አልናፈኩሽም ነይና ቀፌ ስትላ ስትላት አለናፍቀሸኛል እያለቻት ነበረ። መሀሌትም እንግዲህ እንድታቅፋት ጥረት እያረገች ነበረና ማናችሎች ነው እዚህ ማናንጥቶች ነው መናጽፍተሽ ነው እያለች ጥያቄዎችን ስትጠይቅ ምሳሌ ይሄ መድብል አጎትሽ ነው እዚህ ያመጣኝ ዝም ብለው ነው። እዚህ አምጥተው ያሰሩኝ እኔ ምንም አላደረኩኝም፣ ዝም ብለው ነው። ለምን እንዳመጡኝ እራሱ አላውቅም። ናፍቀሽኝ ያላት ታቅፊኝም ወይ ነይ እዚህ እኔ ጋ ቁጭ በይ ነይ ቀፊኝና አባት ሴት እንዳለ ሁሉንም ነገር እነግርሻለሁ እያለቻት አትገኛለይ እና አባት ሴት እንደጠፋ ስትላት አባቴ እኮ አልጠፋም እኔ ወደ ታከምኩበት ወደዛ ነው ተመልሶ ሄደው እንጂ አልጠፋም ስትላት፣ ዋሽተውሻል። ውሸታቸውን ነው። እኔ ሁሉንም እነግርሻለሁ ነይና ቀፊኝ እያለቻት ምሳሌ ደግሞ እንግዲህ በጣም ፈርታ እየተንቀጠቀጠች ነበረ። ያው ታውቃለች ምሳሌ። እንግዲህ ደፍራ በቶሎ አንገ አልተጠጋቻትም። ፈርታት ነበረ። ነይ ቀፊኝ እንጂ አስደከምሽኝ እኮ ደከመኝ ነው ይቀፌኝ፣ አልናፈኩሽም ግን እያለች እንግዲህ ምሳሌ እንድታቅፋት እሷ ደግሞ እጇ የታሰረውን ከእጅና ከእጇ ላይ ያላቀቀች የታሰረችበትን ገመድ ፈታ ምሳሌ አቅፋት አጠገቧ ቁጭ እንድትል ካደረገች በኋላ እንግዲህ አንገቷን ይዛታለይ ቅዱስ ደግሞ ይሄ ሁሉ ነገር ሲደረግ እንግዲህ ተኝታለይ፣ ምንም ያየችው ነገር የለም። ቢላንጭና ይሄንን ፍችሌ ስትላት ማን ያሰረሽ? ስትለች ደግሞ መድብል መድብል ነው ያሰረኝ፣ ምንም አላጠፋውኝም። ቢላ አንጥተሽ ፍችልኝ ስትል እንግዲህ ምግብ ላንጣልሽ ወይ እያለቻት ትገኛለች። ምሳሌ አጠገቧ ቆማ አይ ምግብ አልፈልግም፣ ቢላ ብቻ እንድታመጭልኝ ነው የምፈልገው። ነይ እስኪ ቀፊኝ ብላ ካቀፈቻ በኋላ አጠገቧ እንድትቀመጥ እዚህ ጋር እስኪ ቁጭ በይ ብላ አጠገቧ ከተቀመጠች በኋላ መሀሌት እንግዲህ እጅና እጇ ወደ ኋላ ታስሮ ነበረ ከእጅና ከእጇ ላይ ገመዱን አላቃ ሴት አድርጋ ምሳሌን ይዛታለ በጣም ከባድ ነገር ነው በምሳሌ አሁን ላይ እየተደራደረች ትገኛለች መድብል ደግሞ የለም መድብል ቢኖር ጥሩ ነበረ ይሄንን ያደረገችው እንደዚህም እየደፈረችው መድብል ስለሌለ ቅድስት ምንም አታመጣም ብላ ስላሰበች ነው እንደዚህ እያደረገች ያለችው ብሩክ እንግዲህ ያለበትን ፍንጭ በተወሰነ መልኩም ቢሆን መሀሌ ተናግራለች ዛሬ ማለት ነው ብሩክ አይመጣም ብሎኛል። እኔ ግን ምንም የማውቀው ነገር የለም ዝና እንዳለኝ ከሆነ ብሩክ ተመልሶ አይመጣም ብሎኛል፣ ይሄንን ብቻ ነው የማውቀው ብላለች። ይሄንን የሰማው መድብል ደግሞ ብሩክ ያለበት በጣም ከባድ ሁኔታ ውስጥ እንዳለ በዝና እጅ ውስጥ እንዳለ ምናልባትም ብሩክ ሞቶም ሊሆን ይችላል፣ ወይ ደግሞ ዝና አግቶትም ሊሆን ይችላል። ስለዚህ ያለበትን እሱ ነው የሚያውቀው ማለት ነው። ወይኔ ወንድሜ ዝና መጣው በማለት እንግዲህ ከቤት ወጥቷል። ከሞገስ ጋም ተገናኝተዋል። ከሞገስ ጋር እንግዲህ ተገናኝተው ምን ማድረግ እንዳለባቸው እየተወያዩ ይገኛሉ። እቺ አለም ፍትሃዊ አይደለችም። ፍትህ ያለው ክንዳችን ላይ ነው። ወንድማችንን መፈለግ አለብን። ወደ ኋላ ማለት የለብንም። አንተም የምትወዳትን ልጅ ነፃ ለማውጣት ወደ ኋላ ማለት የለብክም። እኔም ወንድሜ ማግኘት አለብኝ። ወንድሜ ትልቅ ችግር ውስጥ ነው ያለው፣ ከባድ ነገር ውስጥ ነው ያለው እያለ ይገኛል። መድብል ሞገስ እንግዲህ ለፖሊስ ወይንም እናመልክ ሲል ሰዎቹን ስለማታውቃቸውን አንተ ለፖሊስ ብናመለክትም ምንም ፖሊስ ሊፈጥር የሚችለው ነገር የለም። ሰዎቹ በጣም ከባድ ናቸው። ዝናን እኮ በጣም ከባድ ሰው ነው። ዝናን አንተ አታቃውም መሰለኝ ይመድብል መድብልቢልም ሞገስ እንግዲህ እነዛን ስለማታቃቸው ነው። እነዛን ብታቃቸው ምን አይነት ሰዎች እንደሆኑ ለፖሊስም እንኳን አመልክት አትለኝም። ከዝና ጀርባ ያሉ ሰዎች በጣም አደገኞች ሰዎች ናቸው። ለሕግም የማይገዙ ሰዎች ናቸው። ለማህበረሰቡ አስቸጋሪ የሆኑ ሰዎች ናቸው። እንደምንም ብለን ዝናን መጋፈጥ አለብን፣ ዝናን መያዝ አለብን። ይህንን ስናደርግ ግን እስከ ሞት ደረጃም ልንሄድ እንችላለን። ግን ወንድማችንን ዝም ማለት የለብንም። ብሩኬ ችግር ውስጥ ነው ያለው እኔ እስር ቤት ከዚህም በፊት እየገባውበትም በሰዎች ምክንያት ነው። እስካሁን ግማሽ እድሜን እስር ቤት ቆይቻለሁ። ከዚህ በኋላ ደግሞ ለወንድሜ ስል የቀረኝን እድሜ ዝና እንግዲዬም ቢሆን ተመልሽ የእስር ቤት ገባለው በማለት መድብል እንግዲህ ቆርጦ ተነስቷል። ብሩክ ያለበት እስካሁን ፍንጭ ተሰምቷል እንጂ ትክክለኛ ያለበት ቦታ አልታወቀም ማለት ነው። በቀጣይ እንግዲህ ምን ሊሆን ይችላል የሚለውን ብሩክ ይገኛል ወይስ አይገኝም የሚለውን አብረን የምናይሆናል ሆናል ለዛሬ ዜላቸው የመጣው ይህን ይመስል ነበረ። ቤተሰብ ያሉናችሁ ቤተሰብ ሆኖ ሼር ላይክ እያደረጋችሁ አበረታቱኝ። ሐሳብና አስተያየታችሁን በኮሜንት አስቀምጦልኝ ስለምትከታተሉኝ ከልብ አመሰግናለሁ። ምሳሌ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። የጥላቻና የፍቅር ጥግ የሚታይበት ነው እንግዲህ ጥላቻ በመሀሌት ዘንድ እንዲሁም ገንዘብን በመውደድ ኤፍራታና መሀሊት የሚያደርጉት ትልቅ ሸር የሚታይበት ሞገስና አሉላ ደግሞ ለፍቅር ብለው ትልቅ ዋጋ እየከፈሉ እንዳሉ የምንመለከትበት ሁለት ገጽታ ያለው ፊልም ነው። ስለነበረን ቆይታ አመሰግናለሁ።